እና ገጠሬ ናፈቃችሁ? አያቶ ለህላዚ ምንድን ነው ማለት ነው እንጨት አከማመሯ ምናምን ደግሞ በጨለማው ሳረገው ይህን ይመስላል እላችኋለሁ። ምናልባት ድምጼ ሊቀንስ ይችላል። እና አያት ሙቀጫይቱ አያት፣ ይቺ ኩበት እና እንጨት አከማመር የምታስታውሱ በሰኔ ምን ከምራት